የቀድሞ የስልጤ ዞን ዋና አስተዳዳሪና የአሁኑ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር መሐመድ ትላንት ሚያዝያ 20 2017 ዓመተ ምህረት በመኪና አደጋ ከዚህ ዓለም በሞት መለየታቸው የሚታወስ ነው። አቶ አሊ ከድር ከወረዳ ጀምሮ በዞንና በክልል ተቋማት በተለያዩ የኃላፊነት ቦታዎች ላይ አገራቸውንና ሕዝባቸውን በቅንነትና በታታሪነት ሲያገለግሉ ቆይቷል። አቶ አሊ ከድር የፌዴሬ ፌዴሬሽን ምክር ቤት አባል ሲሆኑ የተሰጣቸውን የሕዝብና የመንግስት ኃላፊነት በብቃት የሚወጡ የተግባር ሰው ነበሩ። በቀብር ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደ ዶክተር ዶክተር እንዳሻው ታሰው የፌዴራልና የክልል ከፍተኛ የስራ ኃላፊዎች ቤተሰቦቻቸው ወዳጅ ዘመዶቻቸውና የስራ ባልደረቦቻቸው በተገኙበት በውራቤ በኬ የሙስሊም መቃብር ተፈጽሟል አቶ አሊ ከድር ማህመድ ባለትዳርና የሁለት ወንድ ልጆች አባት ነበሩ የስልት ዞን አስተዳደር ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናት ይንመኛል ነፍስ ማር ሚኪ ነኝ ከሚኪታቡርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ ሰላም ቆዩልኝ